በልቤ አንድ ቃል ዛሬ እግዚአብሔር መንፈስ ሰጥቶኛል። በዚህ ቃል ደግሞ እንከፋፈላለን። እግዚአብሔር መልካም ነገርን ያደርጋል። መጽሐፍ ቅዱስ አንድ ስፍራ እንባለው እንደዚህ ይላል አንደኛ ሳሙኤል ምዕራፍ 30 ከቁጥር 13። እግዚአብሔር ቃል ሲናገር እንደዚህ ይላል፣ በበረሃም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ ውሃም አጠጦት በበለሱም ጥፍጥፍ ቁራጭ እና ሁለት የወይን ዘለላ ሰጡት። ሦስት ቀንም ሦስት ሌሊትም እንጀራ አልበላም ውሃም አልጠጣም ነበረና በበላም ጊዜ ነፍሱ ወደ እርሱ ተመለሰች። ቁጥር አስራ ሦስት ዳዊትም አንተ የማን ከወደት መጣ? አለው እርሱም እኔ የአማሌቃዊ ባሪያ ግብፃዊ ብላቴና ነኝ። ከሶስት ቀን በፊት ታምሜ ነበረና ጌታዬም ጥሎኝ ሄደ ይላል። በዚህ ቦታ ላይ እግዚአብሔር ቃል አንደኛ ሳሙኤል ምዕራፍ 30 ቁጥር 11 እስከ 13 ያነበብኩት ክፍል እንደዚህ ይላል። በዚህ ቦታ ላይ ያኔ ያየነው ቃል ይሄ ነው። ቃሉ ምንድን ነው? በዚህ ቦታ ላይ የምናየው ዳውት ከአማለቃውያን ጋር ይዋጋ ነበር ይላል እግዚአብሔር ቃል። ከአማለቃውያን ጋር ሲዋጋ ዳዊት አማለቃውያንን ሲመታ አማለቃውያን አለቃ አንዱ ከነርሱ ጋር ከጦር ተሰልፎ የነበረውን አንዱን ብላቴና አላል መጽሐፍ ቅዱስ ስሙ እንኳን እዚህ ቦታ ላይ የለውም። ይህ አማለቃዊ ይሄ ሰው ታሞ ነበርና ደከመው። ነገር ግን ጥሎት ሮጦ ሄደላል። ይህ አማሌቃዊ ታሞ ስለነበረ ድንገት፣ አሁንም አማሌቃውያኖች እየተመቱ ስለሆነ እየሞቱ ስለሆነ በሱ ሰበብ ድጋሚ አሁንም ደግሞ ዳዊት መጥቶ ሊገድለን ይችላል፣ ሊጨርሰን ይችላል፣ እሱን ይዘን ሲነር ስለዚህ፣ ስለደከመው ሊሞትን ስለሚችል የሱ ነገር እያበቃ ስለሆነ ጥለነውን ብንሄድ ምንም ፋይዳ የለውም ብሎ ጥሎት ሄዱ ነው። ይህ ብላተና ምንድን ነው ያለው? እኔ ከዚህ ቦታ ከሶስት ቀን በኋላ ቁጥር አስራ ሶስት ላይ እንደዚህ ላል ዳዊትም አንተዬ ማነህ ብሎ ከውደት መጣ ብሎ እርሱን ጠየቀው ላይ እኔ አማለቃዊ ባሪያ ግብጻዊ ብላተና ነኝ ከሶስት ቀን በፊት ታምሜ ስለነበርኩት ታምሜ ስለነበረ ጌታዬ ጥሎኝ ሄደላ ጌታዬ ጥሎኝ ሄደ። ታሞ ስለነበረ ጎስቅሎ ስለነበረ የሚያይ ሰው ስላጣ አጠገቡ ያለ ሰው ስላጣ የሚይዞ ሰው ስላጣ በሱ ሰበብ ሌላ ቁስል፣ ሌላ ድካም፣ ሌላ ሞት ሊገጥመን ሊደርሰን ይችላል አለና ይህ አማለቃዊ ጥሎት ሄደ። ነገር ግን መጽሐፍ ቅዱስ ሲናገር ቁጥር አስራ ሶስት ላይ እንደዚህ ይላል። አንደኛ ሳሙኤል ምዕራፍ ሰላሳ ቁጥር አስራ አንድ ላይ እንደዚህ ይላል ይህንን በበረሃ ውስጥ አንድ ግብፃዊ አግኝቶ ወደ ዳዊት ይዞት መጡ። እንጀራም ሰጡት፣ በላ ውሃም ጠጣ። ከበለሱም ጥፍጥፍ ቁራጭ ሁለት ወይን ዘለላ ሰጡት። ከሶስት ቀንም ሶስት ቀንም ሶስት ሌሊትም እንጀራ አልበላም ነበረና ውሃም አልጠጣም ነበረና በበላ ጊዜ ነፍሱ ወደ እርሱ ተመለሰች። ምክንያቱም ደክሞ ነበረ፣ ረሃብ ነበረው። ከዚህ የተነሳ ነው ጥሎት ሄዱት። ነገር ግን ይሄ አማለቃዊ ጥሎት ሄደ። ዳዊት አነሳ፣ ወሰደው፣ አበላው፣ አጠጣው። ጌታ ለዘላለም ተባረከ ይሁን። ወገኖቼ ሰው በደከምን ጊዜ ጥሎን ሊሄድ ይችላል። ሰው ባጣን ጊዜ ከኛ ጥሎን ሊሄድ ይችላል። ሁኔታዎች ሲበላሹ ጥሎን ይችላል። ትላንት ብርቶች በነበሩን ጊዜ አሁን ስንደክም ከኛ ገሸሽ ሊል ይችላል። ብር ስንኖረን? ወደ እኛ የሚመጣ ሰው ብር ስናጣ ጥሎን ሊሄድ ይችላል። ወገኖቼ ጥሩ ጥሩ ነገር ሲኖረን ወደ እኛ የቀረበ ሰው ያነ ጥሩ ትላንትና ጥሩ ነገር ሲያገኝ የነበረው ዛሬ ከእጃችን ስጠፋ ጥሎን ሊሄድ ይችላል። በደንብ አዳምጡኝ። በጥቂት ጥቂት ደቂቃ ነው የምናገረው። በደንብ ተከታተሉኝ ወገኖቼ ትላንትና ው ስትጋብዛቸው ስታበላቸው የነበሩ ሰዎች ዛሬ ካንተ ነገር ያግብዣ ሲቀር ዛሬ ካንተ ያመጠጥ ሲቀር ያምግብ ሲቀር ያመዝናናት ሲቀር አንተን ጥሎ ሊሄዱ ይችላሉ። ትናንት ብርቱ የነበርክበት ጊዜ ላይ ብርቱ የነበርክበት ጊዜ ላይ ወደ አንተ ሲቀርብ ሆያሆየ ስሉ የነበሩ ሰዎች፣ ሲያጨበጭቡ የነበሩ ሰዎች፣ አይዞ ከአንተ ጋር ነን በርታ ሲሉ የነበሩ ሰዎች ነገሮች ከእጅ እየቀነሱ እየወደቁ ሲሄዱ በሄዱ ጊዜ ነገር ግን ካንተ ፈቀቅ ሊሉ ይችላሉ። ይህ አማለቃዊ ያደረገው ሰው ነው። በጦር ጊዜ ይህን ብላትን አሰልፏል። ከዳዊት ጋር ሲጋጠም አላውቅም፣ መጽሐፍ ቅዱስ ላልተጻፈም እንጂ በዚህ ቦታ ላይ ምናልባት ፊት ለፊት አሰልፎት ፊት ለፊት እየተዋጋ ጦሩን እየመራ ያለ ሰው ሊሆን ይችላል። ነገር ግን ታመመ፣ ደከመ በደከመና በታመመ ጊዜ ግን ጥሎ ይሸሻል። በጌታ በኢየሱስም ጥሎን የማይሸሽ ጌታ ዛሬም ከእኛ ጋር አለ። ሀሌሉያ! ወንድሜ ትናንትና አንተን የደገፈ ትናንትና ወደ አንተ የቀረበ ትናንትና ከአንተ ጋር ያለ ትናንትና ሲያጨበጭብ እልል ስልብል የነበረ ነገር ግን የሆነ ነገር ሲያጣ ግን ሊሸሽ ይችላል። ጥሎ ሊጠፋ ይችላል። ጥሎ ወደ ጎ ወደ ጎን ዞር ሊል ይችላል ነገር ግን የማይጥል ጌታ ሀሌሉያ፣ የማይረሳ ጌታ ሀሌሉያ፣ ከእኛ ጋር አለ። ስለዚህ ይህን ይህን ክፍል እንደዚህ ብዬ ዛሬ ሬስ ሰጥቻለሁ። እግዚአብሔር አይጥልም። ሎባዲያቮስ ወንድሜ ሰው ብጥል እግዚአብሔር አይጥልም። ዘመድ ብጥል እግዚአብሔር አይጥልም። አባት ብጥል እግዚአብሔር አይጥልም። እናት ብጥል እግዚአብሔር አይጥልም። ጓደኛ ብጥል እግዚአብሔር አይጥልም። ባለስልጣን ብጥል እግዚአብሔር አይጥልም። ፓስተር፣ ወንጌላዊ፣ ነቢይ ብጥል እግዚአብሔር አይጥልም። አብረህ የሚታገለግል ጓደኛ በጣም የቅርብ ሰው ነው ያልከው ብጥል እግዚአብሔር አይጥልም። ማዳሳ ሀዲያ ሎቫ ጄላ ባዲያ ቦስ እግዚአብሔር አይጥልም።

ኢኮኖሚ እየከበደ ሲመጣ አሊዶ ሳዲያቮላ ባዲያስ አንዳንዱ ጥሎት ሊሸሽ ይችላል። እኔ ደግሞ ድካም ብቻ አይደለም ማዳ ሳያ ትላንቲ ባጣ ጊዜ ወደ አንተ ተጠግቶ ባገኘ ጊዜ ከአንተ አንተ ጥሎ ከአንተ ምርቅ ከአንተ ምሸሽ ብዙ አለ። ባጣ ጊዜ ወደ አንተ ይጠጋል፣ ባገኘ ጊዜ ግን አንተ ጥሎ ይሄዳል። ወንድሜ ብታገኝ ብታጣ ቢጎድል ቢሞላ ቢሳካ ባይሳካ እግዚአብሔር አይጥልም፣ እግዚአብሔር አይጥልም። ይሄ ቃል ነው። ዛሬ እግዚአብሔር መንፈስ ቅዱስ በውስጤ ያፈሰሰው፣ ለዚህ እግዚአብሔር እንደዚህ በሚል ሪስ ዛሬ ላይ እንዲሰብክ መንፈስ ቅዱስ ይህን ቃል በውስጤ አፈሰሰኝ። አዳካት ያዝ በጌታ በኢየሱስ እግዚአብሔር አይጥልም። ወንድሜ አሁን ያለበትን ቦታ እግዚአብሔር ያውቃል። ምን አይነት ቦታ እንዳለ እግዚአብሔር ያውቃል። ይሄ ብላቴና ወድቋል፣ ጫካ ውስጡ ነው ያለው። ግን ያገኙት የዳዊት ጦር ነው የዳዊት ሰራዊት ነው። ይህን ሰው ያገኘ ተጥሏል፣ ወርቋል፣ ደክሟል፣ ታሟል፣ ግን ያገኘው የዳዊት ሰራዊት እንጂ አማለቃዊማ ጥሎት የደኮል በቃ ሞቷል፣ አበቃለት ብሎ ነው። ወንድሜ በተጣልክበት ቦታ ላይ መጥቶ እግዚአብሔር ያገኘሃል። አላሳቲያሞራባሸላቲያሞስ ባለይበት ቦታ እግዚአብሔር ያውቃልና አይጥልህም።

ፕሪፓራቶሪ፣ የተማራችሁ ያላችሁ ሰዎች፣ ተማሪዎች፣ አንደኛ ደረጃ ላላችሁ ተማሪዎች፣ ነጋዴዎች፣ አርሶ አደሮች፣ አርብቶ አደሮች፣ ስራ ያጣችሁ ወገኖች፣ ወጣቶች፣ እግዚአብሔር አይጠላችሁ ትምህርት ጨርሳችሁ ድግሪ አንድ ሁለት ድግሪ የማስተር ነገር ግን በማይመጥን እግብር እግዚአብሔር ቲቶኛል፣ እግዚአብሔር ረስቶኛል የምትሉ እግዚአብሔር አይጥልም ወንድም፣ እግዚአብሔር አይጥልሽም። ነው ቀኑ፣ ነው የምትነሳበት ጊዜ የምትታይበት ጊዜ የደረሰ ነው። በዚህ ቦታ ላይ ያየ ነው። ቃል ቃል አማለቃዊ ጥሎ ሲሄድ የዳዊት ሰራዊት መጥቶ ይሄንን የደከመውን ብላትና ብድግ እንዳረገ ብድግ የሚያደርግ የተጣለውን ሰው ብድግ የሚያደርግ የእግዚአብሔርች አሁን እየመጣ ነው። ዳላ ሳትያዝ ይኸው አሁን ጥቅምት ወር ውስጥ ገብተናል። በጌታ በኢየሱስም በዚህ ወር ላይ ነገርን ብድግ የሚያደርግ የተጣለውን ነገር የሚያነሳ የእግዚአብሔርች እየመጣ ነው። ይላባራጅላዲያስ ከውርደት የሚያነሳ የእግዚአብሔር እጅ የመጣ ነው። ለያ ከብሬ የእግዚአብሔር እጅ የመጣ ነው። ለአነክሲ የእግዚአብሔር እጅ የመጣ ነው። ባሌበት አግል ሎንዶ ሶትሮሎ ቮሮሎ ቮጄላ ቫሊጋቦስ ቬንታሃዲ ሳቶሪያ ሎጂ ሎሮቮንቶ ሞሴ ፕራላዲያስ ው ካሌበት ለቨል ካሌበት ከፍ የሚያደርግ እግዚአብሔር እጅ የመጣ ስለዚህ እግዚአብሔር አይጥልም ወንድም፣ እግዚአብሔር አይጥልም። ማንን ጥሎ ያውቃል እሱ? ስለዚህ እቴ፣ እግዚአብሔር አይጥልሽም። ይሄን ብላቴና የደከመውን ታመው ስለነበረ ጥሎት ሄዱ። ነገር ግን እግዚአብሔር አይጥልም። እግዚአብሔር አይጥልሽም። መጽሐፍ ቅዱስ በዚህ ቦታ እንደዛ ነው የምለው፣ ደከመ፣ ታመንኩ፣ ጥሎ ሄደ። ዋው! እግዚአብሔር አይጥልም። የእኔ ጌታ፣ የአንቺ ጌታ፣ የአንተ ጌታ አይጥልም። የቤተ ክርስቲያን ሽማግሌ ሊረሳ ይችላል። ፓስተር፣ ወንጌላዊ ሊረሳ ይችላል። እግዚአብሔር ግን አይረሳ። መጽሐፍ ቅዱስ እንደዚህ ይላል። ሰቆቃወ ኤርምያስ ምዕራፍ ሶስት ከቁጥር ሰላሳ አንድ ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። ጌታ ለዘላለም አይጥልምና። አለሉያ። አዲሱ መደበኛ ትርጉም ደግሞ እግዚአብሔር ሰውን ለዘላለም አይጥልምና። አለሉያ። እግዚአብሔር ሰውን ለዘላለም አይጥልም። ጌታ ለዘላለም ማንን ጥሎ ያውቃል እርሱ። በጌታ እግዚአብሔር ሰውን አይጥልም እኮ። በብሉይ ኪዳን ማንንም አልጣልም። በአዲስ ኪዳን ማንንም አልጣልም። እግዚአብሔር ሰውን አይጥልም። ማራቼ ላቫዲ አቮስ ጠለ እንደ እግዚአብሔር ቃል ትንቢትም በእናንተ ላይ ተናገርኩባችሁ በጌታ በኢየሱስም እግዚአብሔር ካላችሁበት ቦታ ለክብር ያበቃችኋል። ለክብር ያበቃቸዋል። ለክብር ያበቃቸዋል። ለክብር ያበቃቸዋል። ለክብር ያበቃቸዋል። መጽሐፍ እንደዚህ ይላል፣ ጌታ ለዘላለም አይጥልምና፣ እግዚአብሔር ሰውን ለዘላለም አይጥልምና። ጌታ ለዘላለም ተባርቀ ወንዲም እግዚአብሔር አይረሳ፣ እግዚአብሔር አይጥልም። መጽሐፍ ቅዱስ ስናገር መዝሙር ዘጠና አራት ቁጥር አስራ አራት ላይ እንደዚህ ይላል፣ እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና፣ ጌታ ለዘላለም አይጥልምና ርስቱንም ለዘላለም አይረሳምና። ጌታ ለዘላለም ይባረክ፣ እግዚአብሔር አይረሳ። በእግዚአብሔር አይጥልም። እግዚአብሔር አይተውም። ጌታ ረሳኝ፣ ጌታ አጣልኝ የምትሉ ሰዎች መጽሐፍ ቅዱስ እኮ መዝሙረ ዳዊት ሰባ አንድ ቁጥር ዘጠኝ ለምን ይላል መሰል በእርጅና የዘመን አትጣልኝ ጉልበቴ ባለቀ ጊዜ አትተውኝ ይላል። እግዚአብሔር አይጥልም። እግዚአብሔር አይረሳም። ጌታ ለዘላለም የተባረከ ይሁን። መጽሐፍ ቅዱስ ስናገር እንደዚህ ይላል። እግዚአብሔር በዚህ ቦታ ላይ እግዚአብሔር ቃል ስናገር በእርጅና ዘመን አትጣለኝ። ዳዊት የዳዊት ጸሎቴ ነው። አሁን እየረዳኝ እንዳለ፣ በወጣትነት ዕድሜ እየረዳኝ እንዳለ፣ በጉብዝና ወራት እየረዳኝ እንዳለ፣ እድሜ እንኳን ዘመነ እየጨመረ በሄደ ቁጥር አትጣለኝ። ጉልበቴ እንኳን እየደከመ ብሄድን አትተወኝ። ማራጀና ዲያስ የማይተውን የማይጠላን ጌታ የማይጠለን ጌታ ከኛ ጋር አለ። ጌታ ለዘላለም ተባረቀ ይሁን። ትንቢት ኢሳያስ ምዕራፍ 49 ቁጥር 15 እና 16 እንደዚህ ሴት ለወለደችው ልጅ እስከማትራራ ድረስ ህፃኗን ትረሳ ዘንድ ትችላለችን? አዎን፣ አዎን፣ አዎን እርሷ ይሆናል ግን አለረሳቸው። አሌሉያ እግዚአብሔር አይረሳን። የሚገርም እኮ ነው ይወላችሁ። በእውኑ ሴት ይላል ወይም እናት ከማይጸኗ ለተወለደው ልጅ ከማይጸኗ የወለደችው ልጅ እስከሚትረሳ ድረስ ህፃኗን ትረሳ ዘንድ እስከማትራራ ድረስ ህፃኗን ትረሳ ዘንድ ትችላለች ኔ አወሷ ትረሷ ይሆናል። እኔ ግን አልረሳችሁም። ቁጥር አስራ ስድስት እኔ እነሆ እኔ በእጄ መዳፌ ቀርጬሻለሁ፣ ቅጥሮችሽ ሁልጊዜ በፊቴ አሉ። ወንድሜ የማትረሳው አንተ በእግዚአብሔር እጅ ላይ ነው ወይ ዳለ ወሳት ያቸው ላማቲካ ቦስ እኔ የማልረሳው በእግዚአብሔር እጅ ላይ ስላለው ነው። እኔ የማልረሳው በእግዚአብሔር እጅ ላይ ስላለው በእግዚአብሔር እጅ መጽሐፍ ቅዱስ በዚህ ቦታ ላይ ምን ይላል? እኔ በእጄ መዳፌ ላይ ቅርጭ ተቀርጸናል። በእግዚአብሔር እጅ በእግዚአብሔር እጅ ስለ ተቀረጽን እግዚአብሔር ሁሉ ጊዜ አይረሳንም። እናት ልትረሳ ችላለች። መጽሐፍ ቅዱስ በዚህ ቦታ ላይ ተናገረው ምንድን ነው? እናት እንኳን የወለደችውን ልጅ ትረሳለች። ወንድሜ ስማ፣ ይተ ስሚ፣ ዛሬ ይሄ መልእክት የሁሉም ሰው መልእክት ነው። አባት ሊረሳ ይችላል። እናት ልትረሳ ትችላለች። ወንድም ሊረሳ ይችላል። እህት ልትረሳ ትችላለች። ጓደኛ ሊረሳ ይችላል። እግዚአብሔር ግን አይረሳም። እግዚአብሔር ግን አይጥልም። እግዚአብሔር ግን አይተውም። ማጃ ዶስ ፕራላቫ እግዚአብሔር አይተውም። እግዚአብሔር አይጥልም። እግዚአብሔር አይረሳም። ሬቫንቶሳ ሺላ ዶቫ ዲያስ እናት የወለደችው ልጅ ልትረሳ ትችላለች አለ መጽሐፍ ቅዱስ ከባይ ጸኗ የወለደውለች ልጅ ልትረሳ ትችላለች። እኔ ግን አልረሳችሁም። እኔ ሁልጊዜ አልረ በእጄ መዳፌ ላይ ቀርጫችኋል ቅጥሮችሽ ዘውትን በፊት ጌታ ለዘላለም ይባረክ። አምላካችን እግዚአብሔር ስሙ ብሩክ ይሁን። ጌታ በዚህ ዛሬ በውስጠ ያፈሰሰው ቃሌ ነው። እግዚአብሔር አይጥልም። ከእኔ ጋር ይሄን ቃል ተናገሩ። እግዚአብሔር አይጥልም። እግዚአብሔር አይጥልም። እግዚአብሔር አይጥልም። ሽላ ዲጋላ አብረን እንጸልያለን። አሁን እግዚአብሔር መልካም ነገር ያደርጋል። እግዚአብሔር ጥሎኛ ላላችሁ ሰዎች፣ እግዚአብሔር ረስቶኛ ላላችሁ ሰዎች፣ ይኸው ጓደኛ ረስቶኛል፣ የቤተ ክርስቲያን መሪ የት እንዳለው አያውቀኝም፣ ፓስተር አይመለከተኝም እኔ ተገፍቻለሁ፣ ወዲቃለሁ በስራዬ የበታች ስራ አልተሳካልኝም፣ ነገሬ መልክ መልክ አልያዘም ለምትሉ ሰዎች ዛሬ እግዚአብሔር ጉብኝት ቀናችሁ። በእግዚአብሔር ተናግሮኛል። ዛሬ እግዚአብሔርን መንፈስ ይህን ቃል በውስጥ ያብስሶልኛል። ወገኖች ይህ ቃል ዝም ብሎ ወደ ውስጥ ያልመጣ ይህ ብላቴና አማለቃውያኖች ጥሎ ደክሞ በሄዱበት፣ ነገር ግን እግዚአብሔር ዳዊትን ሰራዊት አዘጋጅቶ ከጫካ ይዞት ወደ ቤተ መንግስት እንዳመጡ ዛሬ እግዚአብሔር ከተጣልክበት ለክብር ያደርሳል። የተጣለውን ብላቴና አማለቃዊ አለቃ ጥሎት ሄደውን በጫካ ላይ ደክሟል ሞቷል ብሎ ጥሎት ሄደውን ግን ያው የዳዊት ሰራዊት ከጫካ ውስጥ ይዞ እንዳመጡ እንዳበሉት፣ እንዳጠጡት ከዛ በኋላ እንደበረታ ይላል መጽሐፍ ቅዱስ። ዛሬ በጌታ በኢየሱስም እግዚአብሔር አንተ እግዚአብሔር ካለመታዎ የተነሳ እግዚአብሔር ከአንተ ጋር ከመሆኑ የተነሳ የተጣልክ ሰው ሰው ገብቶ ብቻን ቁጭ አልቅ ሰው ይታች የተቀ የተቀመጥክ ሰው ፓስተር አይመለከተኝም፣ ሽማግሌ አላየኝም። እግዚአብሔር ለክብር ያመጣል። እግዚአብሔር ለክብር ያስጠጋል። እግዚአብሔር ለክብር ያስጠጋል። እግዚአብሔር ለክብር ያስጠጋል። በጌታ በኢየሱስም አትሞትም። በጌታ በኢየሱስም ያንተ ነገር አዳ እንጸልያለን። እስቲ አብረን በጌታ በኢየሱስም ያንተ ነገር ወድቆ አይቀርም ጠፍቶ አይቀርም። እግዚአብሔር አይጥልም። ያንተ ነገር እግዚአብሔር ቀን ይዘዋል። ያንተ ነገር ያው ስር ሰዷል። ሚራላጂላቦ ስር ሰዷል። እየበቀለ ነው ያንተ ነገር፣ እያቆጠቆጠ ነው ያንተ ነገር፣ ፍሬ ሊያፈራ ነው ያንተ ነገር። ወንድሜ ዝም ብለህ በእግዚአብሔር ፊት ቆይ። እግዚአብሔር አይጥልም። ያንተ ነገር በጌታ በኢየሱስም ዛሬ ጸልያለሁ፣ ተስፋ ቆርጦ ላሉት እኔ ተጣልኩኝ፣ የኔ ነገር ጠፋ፣ ወደቀ እያሉ ላሉ ሰዎች በጌ ጌታ በኢየሱስ ዛሬ ጸለይኩኝ። መነሳት ይሁንላቸው፣ መነሳት ይሁንላቸው፣ መነሳት ይሁንላቸው፣ መነሳት ይሁንላቸው፣ መነሳት ይሁንላቸው፣ መነሳት ይሁንላቸው። በኢየሱስ ክርስቶስ ምን ያለ ጸል ያለው መነሳት፣ መነሳት፣ መነሳት ይሁንላቸው። ጓደኛ በጓደኛ የተጣሉ፣ በባለስልጣናት የተጣሉ፣ በንግድ የተጣሉ ይጣሉ የከሰሩ በጌታ በኢየሱስም ጸልያለሁ። ይህ አመት ማንሰራራት አመት ይሁንላቸው። በመንፈሳዊ ማንሰራራት፣ ኢኮኖሚካሊ ማንሰራራት፣ ስፕሪቹዋሊ ማንሰራራት፣ አካዳሚካሊ ማንሰራራት፣ ፕሮፌቲካሊ ማንሰራራት በጌታ በኢየሱስ በስብከት ማንሰራራት፣ በጸሎት ማንሰራራት በኢየሱስ ክርስቶስም ጸልይላቸዋለሁ። መንፈስ ቅዱስ ይነግረኛል። ይኸው ከዚህ የተነሳ ወገኖች ሲሙኝ አለይ ፎጃለ ብዙ ሰዎች መንፈስ ቅዱስ አሁን ይነግረኛል ይነግረኛል ው ተጠልቻለሁ፣ ተገፍቻለሁ ከማለታችሁ የተነሳ ጸሎት የደከማችሁ ሰዎች፣ ቸርች መሄድ እምቢ ያላችሁ ሰዎች አላጀል ቤት ቁጭ ብላችሁ የሚታውሉ የሚትውሉ ሰዎች መንፈስ ቅዱስ ይነግረኛል። በጌታ በኢየሱስም ይህ ቃላውን ታች ያደረጋችኋል፣ ይህ ቃላውን ታች ያደረጋችኋል። በጌታ በኢየሱስም ከተቀመጣችሁበት ተነሶ፣ ከደከማችሁበት ቦታ በርቱ። በኢየሱስም የሚያበረታ መንፈስ፣ የሚያበረታ ጸጋ፣ የሚያበረታ ቅባት፣ የሚያበረታ ቅባት፣ የሚያበረታ ቅባት፣ የሚያበረታ ቅባት፣ የሚያበረታ ቅባት። በጌታ በኢየሱስም የሚያበረታ ቅባት የሚያበረታ ቅባት በጌታ በኢየሱስም መጣ። በእናንተ ጉልበታችሁን የሚያበረታ አቅም የሚሰጥ አቅም የሚሰጥ ማላ ጄላ ቫዲያቦስ አቅም የሚሰጥ የእግዚአብሔር ቅባት ጸጋን የሚሰጥ የእግዚአብሔር ቅባት በጌታ በኢየሱስን ጸለይኩኝ። ለደከማችሁ ለደካማ ሀይልን ይሰጣል፣ ጉልበትን ለሌለው ብርታትን ይጨምራል ተብሎ ተጽፏልና የደከማችሁ በጌታ በኢየሱስም የሚያበረታ የእግዚአብሔር መንፈስ የሚያበረታ የእግዚአብሔር መንፈስ ያገኛችሁ የሚያበረታ የእግዚአብሔር መንፈስ ያገኛችሁ የሚያበረታ የእግዚአብሔር ቅባት ያገኛችሁ የሚያበረታ ከወደቃችሁበት ተስፋ ከቆረጣችሁበት ተስፋችሁን የሚያለመልም የእግዚአብሔር ቅባት ያገኛችሁ የእግዚአብሔር ኃይል ያገኛችሁ በኢየሱስም የእግዚአብሔር ኃይል ያገኛችሁ በኢየሱስም ተነሱ። በኢየሱስም ተነሱ። ሲጥና ላይ ያላችሁ ተነሱ። ኤሰቅ ላይ ተስፋ የቆረጣችሁ አላችሁ ተነሱ። ሁኔታዎች እናንተን የገፋ ተስፋ እንደ ኤሰቅ በጌታ የሚያመጣውን ነገር እያስጣለ ያለ መንፈስ የእሰቅ መንፈስ የስጥና መንፈስ የእናንተን ነገር እያስጣለ ያገኛችሁትን ነገር እያስከሰረ ያለ የስጥና መንፈስ፣ በኢየሱስም ወንድሞች ልቀቅ! በኢየሱስም ቶች ልቀቅ! በየስጥና መንፈስ የእሰቅ መንፈስ በጌታ በኢየሱስም እግዚአብሔር አምላክ እንዲህ እንዲበረቶ ዘንድ ጸለይ፣ እንዲበረቶ ዘንድ ጸለይ። የብርታት መንፈስ ያገኛችሁ በጌታ በኢየሱስ ብርቱ የሆነ የእግዚአብሔር ቃል ያገኛችሁ ብርቱ የሆነ የእግዚአብሔር ቃል ብርቱ የሆነ የእግዚአብሔር ኃይል ብርቱ የሆነ የእግዚአብሔር እስሀት በኢየሱስም ያገኛቸው እግዚአብሔር እኔ አልጥላችሁም ብሏል። በኢየሱስም አንተ እግዚአብሔር አምላክ ሆይ ከያስ ግን እንበረታለን። ከያስ ግን እንለመልማለን። እናንተ ወገኖች ስሙን፣ እናንተ ቅዱሳን ስሙን፣ በጌታ በኢየሱስም። ቀኑ የእናንተ ቀን ነው፣ ሳምንቱ የእናንተ ሳምንት ነው፣ ወሩ የእናንተ ወር ነው፣ ዓመቱ የእናንተ ዓመት ነው። በጌታ በኢየሱስም ይህን ቃላ አውጅባችኋለሁ። በኢየሱስም እየበረታችሁ ትሄዳላችሁ። መጽሐፍ እንደሚናገረው ዳዊት እየበረታ ሄደ ተብሎ እንደተጻፈ በጌታ በኢየሱስም የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ተባለ ተብሎ እንደተጻፈ በጌታ በኢየሱስ የእናንተ ነገር ጸሎታችሁ እየበረታ፣ ቅባታችሁ እየበረታ፣ ጸጋችሁ እየበረታ፣ ጸሎታችሁ እየበረታ፣ ራእያችሁ እየበረካ፣ ንግዳችሁ እየበረታ፣ ትምህርታችሁ እየበረታ፣ ጸሎታችሁ እየበረታ፣ ዝማሬያችሁ እየበረታ፣ ስብከታችሁ እየበረታ፣ በጌታ በኢየሱስ በጌታ በኢየሱስ ትቀጥላላችሁ። መንፈስ ቅዱስ ይህን ስላደረግ አመሰግናለሁ። እግዚአብሔር አምላክ ስለረዳህን፣ ስላገዝቅን፣ ስላገለገልግን ይህ ቅባት እያንዳንዳችንን ስላገኘን አመሰግናለሁ። ዛሬ ብዙ ሰዎች ከሁኔታዎች የተነሳ ስፍራቸውን እለቀቁ አለሁ ቦታቸውን እለቀቁ አለሁ በኢየሱስ ስም ጸለቅ ወደ ቦታቸውን ከዚህ ቃል ኃይል የተነሳ ከመጣው ከመንፈስ ጉልበት የተነሳ ወደ ስፍራቸው ይመለሱ። የማይጥል ጌታ እግዚአብሔር አንተ እንድትይዛቸው፣ የማትጥል አምላክ አንተ እንድትይዛቸው በኢየሱስም ጸልዬ ይህንን ስላደረግ ተባረክ። ወገኖቼ እኔን መንፈስ ስላገኛቸው አመሰግናለሁ። እኔንም ስላገኘኝ አመሰግናለሁ። መንፈስ ቅዱስን ይብሩኬሁን እናመሰግናለን። ስላገለገልክን፣ ሰማያት በእኛ ቴሊዮ ስለተከፈተ ደመና መጥተው ስለሸፈነን፣ ክብሬ መጥተው ስለሸፈነን፣ መገኘቴ ስላገለገልን እናመሰግናለን። ክብር ሁሉ ለአንተ ይሁን። እናመሰግናለን። ተባረክ። ከፍ በል በምትወደው በአንድያ ልጅ በናዝረቱ ጌታ በኢየሱስን ጸለይኩኝ። ኤሜን ሻሎም። ተባርካችኋል። እግዚአብሔር አይጥላችሁም። እግዚአብሔር አይረሳችሁም። እግዚአብሔር በቀኝ እጁ ይዛችኋል። ለዘላለም ተባርኩ። ወዳችኋለሁ። ሻሎም ታንኪ